ቢስሚላህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዛሬ በመጠኑ ላስቃኛችሁ የፈለግኩት የዶክተር ማይክ ሊኮና የእሱን ንግግር በተመለከተ በተለይ በዓለም አቀፍ የአፖሎጀቲክስ መድረክ ላይ መነጋገሪያ ሆነዋል እና አብዛኛው እንግዲህ በጣም ታዋቂ ሰው ነው። ዶክተር ማይክ ሊኮና ማለት የክርስቲያን አፖሎጀቲክስ ነው። በጣም ብዙ ዲቤቶችን ወይም ክርክሮችን አድርጓል። ክርስትናን በመወከል ኢቴዝም ላይ እንዲሁም ደግሞ ክርስትና ላይ ያው ከእስልምና የሚነሱ ነገሮችን ከሚመልሱ የክርስቲያን ሊቃውንት መካከል ነው እና አንድ መድረክ ላይ ተጠይቆ በቅርቡ የመለሰው ጥያቄ መልስ ግን ብዙዎቹን አስደንግጧል። በተለይ ክርስቲያኖችን እንግዲህ ያው ቃል በቃል ትሰሙታላችሁ። የተናገረው ነገር ምንድን ነው? በክርስትና እንግዲህ እኔም ጥያቄ አለኝ። ብዙ ጥያቄዎች ያልተመለሱልኝ ጥያቄዎች አሉ የሚያስጨንቁኝ ጥያቄዎች አሉ የሚል ሀሳብ ወይም መልስ ነው ያቀረበው። እንግዲህ ጠያቂው ያነሳለት የነበረው በተለያዩ ጉዳዮች ዙሪያ ላይ እንግዲህ ይሄ ሰው በጣም ስራዎችን እንደ መሰራቱ መጠን ያለውን እይታ በተመለከተ አንዳንድ ሀሳቦችን ገልጾ፣ ያው ፈርዘር ሰፊ ነው ሀሳቡ እንዳለ ተጠው ብዬ ነው ነበር ጥያቄውን የጠየቀው መልሱ ላይ እናተኩር በሚል ነው። እስኪ መልሱ እናዳምጠው የእሱን እና ሀሳቡን እየተረጎምን እንወያይበታለን ማለት ነው እንሻላህ አ አይ ሀብ ሎት ኦፍ አንአንሰርድ ኩዌስችንስ አለው ብዙ ያልተመለሱልኝ ጥያቄዎች አሉ አለ በጣም ብዙ አንዳንድ ነገሮች አሉ እኔን የሚያስጨንቁኝ ምላሽ ስለሌላቸው ሀሳብ

እዚህ ጋር ያነሳው ሀሳብ ምንድን ነው? ለነኚህ እንትኖች ወይም ሰውየው የሱ ሜንተር ማለት ነው። ብዙ ጊዜ ሄድና ለሱ ጥያቄዎችን አነሳለት ነበረ። ይሄ ምንድን ነው? ይሄስ እንዴት ነው? ወዘተ የሚለውን ጥያቄ ሳነሳለት፣ ኢየሱስ ከትንሳኤ ወይም ኢየሱስ ከሙታን አለም አልተነሳም ወይ? ይሄን አታምንም ወይ? አለኝ አለ። አይ እሱንማ አምን አለው አልኩት አለ። ታዲያ እነዚህ ነገሮች ለምን ያስጨንቁሃል? የሚል መልስ ሰጠኝ ይላል። ያው ኦዲንሱ ይስቃል። ብዙዎቹ በዚህ ጉዳይ ላይ በተለይ በክርስቲያን አፖሎቲክቶች ከነ ጄምስ ዋይት ጀምሮ ትልልቅ መልሶችን አከታትለው እየሰጡበት ነው። እንዴት እንደዚህ አይነት ነገር ይላል። ኦልሞስት ሌላ ቦታም ይናገራል 80 ፐርሰንት ነው በክርስትና ላይ ያለኝ አመኔታ ወይም እርግጠኛ የሆንኩት እንጂ ኦልሞስት ወደ 20 ፐርሰንት መላቃቸውም አላምንባቸው ነገሮች አሉ ዘተ የሚል ሀሳብ አንስቷል። እንግዲህ አንድ በጣም ትልቅ የተባለ የክርስቲያን ሊቅ በዚህ መልኩ እምነቱ ላይ ያለውን ጥርጣሬ ሲገልጽ ትንሽ ያስደነግጣል። አንዳንዶቹ እንዲሁም ጭራሽ እንደዚህ ከሆነ አንተ አፖሎጂቲክስ መድረክ ውስጥ መግባት አይኖርብህም የሚልም ወቀሳ ሁሉ ነው ሲሰነዝሩበት የነበረ አላኩል ህል ከዚህ የምንማረው ነገር ምንድን ነው ካለ አብዛኛው ክርስትና እንግዲህ ክርስቲያኑ ጋር አይደለም የክርስቲያን ሊቃውንቱ ጋር ያለውን ማመለካከት በዚህ አጋጣሚ ማወቅና መረዳት እንችላለን። እምነቱን በተመለከተ ብዙ ያልተመለሱላቸው ጥያቄዎች አሉ። ያንን ይዘው ነው የሚቀጥሉት ማለት ነው። ዶክተር ማይክ ሊኮና ማለት እጅግ በጣም የሚከበር ቅበተ እምነት ላይ ብዙ ስራዎችን የሰራ ያረጀበት፣ በዛ ፊልድ ላይ ያረጀበት በደንብ የቆየበት ሰው ነው። እንዲያም ሆኖ ግን ይህን ያክል እድሜ እዛ ቦታ ላይ ሪሰርች ሰርቶ አጥንቶ ተከራክሮ ምን ብሎ ግን አሁንም ብዙ የሚጠራጠራቸው ነገሮች አሉ። እስልምና ውስጥ የትኛውም የሙስሊም ሊቅ በዚህ ዘርፍ ላይ ያለ ሰው እንደዚህ አይነት አይደለም። አፖሎጂቲክስ ውስጥ ያለ ሰው ይቅርና ወደ ኖርማሊ ወደ እስልምናው አስተምህሮ ላይ እንኳን ቀረብ ያለ ሰው መሰል አይነት አስተያየቶችን ሊሰጥም አይችልም ሊኖረውም አይችልም። ምክንያቱም ይታወቃል እና እስልምና ጥያቄዎችን የማታውቃቸው ነገሮች እንኳን ቢኖሩ ኢዝሊ የተሻለ ካንተ እውቀት ያላቸው የተሻሉ ሰዎች መልሱን ኢዝሊ ይሰጠዋል እንጂ ጥያቄዎች ኑሮው በብዛት የምትቆይበት ምንም አይነት መንገድ የለም። እና እንግዲህ ዶክተር ማይክ ሊኮና ይህን ካላወቀው አማኙ እንዴት ነው ሊያውቀው የሚችለው ከሱ መልስ የሚጠበቀው አማኙ ደግሞ እንዴት ነው ሊረዳ የሚችለው የሚለው ነገር በጣም አሳሳቢ ነው። አላኩልል ይህን ሀሳብ ወይም ይህን አይዲያ ላካፍላችሁ በሚል ነው። ሁላችሁም እንግዲህ በተለይ ክርስቲያን ወገኖቻችን በደንብ ራሳችሁን ልትፈትሹበት የሚገባ ነገር ነው። በተለይ በሊቃውንት ደረጃ ያሏችሁ ሰዎች እምነታቸው ላይ በዚህ መልኩ ሹብሃ ካለባቸው እናንተ እንዴት ነው እምነታችሁ ላይ ያላችሁን እርግጠኝነት ይዛችሁ መቀጠል የምትችሉት? እና ራሳችሁን እምነታችሁን ልትፈትሹ የሚገባበት ሰዓት ነው ማለት ነው። በቅንነት እንድትወስዱት መክራችኋለሁ። አላህ ስብሐነሁ ወተዓላ ለሁላችሁም ሂዳይስት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ